ስለ እውቁ ደራሲ አቤ ጎበኛ አሟሟት በተመለከተ አጭር መረጃ ለማስቀመጥ ያህል ነው። ደራሲ አቤ ጎበኛ ማን ገደለው? እንዴትስ ሞተ? ቀኑ ቅዳሜ ምሽት ነው። ወሩ የካቲት አንድ አስራ ዘጠኝ ሰባ ሁለት ዓመተ ምሕረት ቦታው ደግሞ ጎጃም በረንዳ አካባቢ። ኢትዮጵያዊ ታላቅ የጥበብ ሰው አቤ ጎበኛ ቀበሌ ሰላሳ አራት አካባቢ ከአስፋልቱ ዳር ተዘርግቶ ወድቋል። ጎጃም በረንዳ አካባቢ የሚኖሩ አቤን የሚያውቁ ሰዎች ተጠርተው መጡ። አቤ አንሱኝ፣ አንሱኝ፣ ተጠቃሁ እያለ ያቃስታል። የመጡት ሴቶች ናቸው። ሊያነሱት ሞከሩ። ጎተቱት። ሊሳካላቸው አልቻለም። ሌሎችም ተሰበሰቡ። ኃይል ሲገኝ አነሱት። ከዚያም የወሰዱት ሆስፒታል አልነበረም። አቤ ቀደም ብሎ አርባ ምንጭ ሆቴል የሚባል ሆቴል ውስጥ መኝታ ክፍል ተከራይቷል። እናም ወደ መኝታ ክፍሉ ወስደው አስተኙት። ሲነጋ ማለትም እሁድ ጠዋት ፖሊስ መጥቶ ወደ ጳውሎስ ሆስፒታል ወሰዱት። ሆስፒታል ከገባ ከግማሽ ሰዓት በኋላ ዶክተሮቹ አቤ ጎበኛ መሞቱን አረጋገጡ። ተጠቃሁ እያለ ሲያቃስት የነበረው አቤ ጎበኛ ማን መታው? ምን ሆኖ ሞተ? ሞቱ ከተነገረ በኋላ ቀብሩ ታሰበ። ማን ይቅበረው? ከሀያ መጻሕፍት በላይ ያሳተመ ጉምቱ ደራሲ ቀባሪ አጣ። ማን ደፍሮ ሬሳውን ወስዶ ይቅበረው? ማዘጋጃ ቤት ሊቀብረው ዝግጅት ላይ ነበር። ነገር ግን ሲራክ ቀለመወርቅ የተባሉ ሰው አቤን ቀበርሁና አቤን ቀበርሁና አልቀበርኩኝ ምን እንዳልሆንኩ ነው ብዬ ቆርጬ ገባሁበት ብለው ገቡበት። በኋላም አስከሬኑ መመርመር አለበት ብለው በፖሊስ ወደ ዳግማዊ ምኒልክ ሆስፒታል ተወሰደ። ተመረመረ። ውጤቱ ምን ይሆን? አቤን ምን ገደለው? ከምርመራው በኋላ አቤ ጎበኛ መቀበር አለበት። የጎጃም ወዳጆቹ ተባብረው አስክሬንን ወደ ትውልድ ቦታው ወሰዱት። ከዚያም ማክሰኞ የካቲት አራት ቀን 1972 ዓ ም በባህር ዳር አውራጃ ባቸፈር ወረዳ ይስማላ ጊዮርጊስ ገዳም ተቀበረ። በኢትዮጵያ ሥነ ጽሑፍ ውስጥ እጅግ ደማቅ ከሚባሉ ጥበበኞች መካከል አንዱ የሆነው አቤ ጎበኛ በምን ምክንያት ሞተ የሚለው ጥያቄ ሳይመለስ ለዘመናት ቆይቷል። ዳግማዊ ምኒልክ ሆስፒታል የገባውና የተመረመረው አስከሬኑም ውጤቱ እንዳይነገር ታፍኖ ለረጅም ዓመታት ተቀመጠ። በዘመኑ የነበሩ የፖሊስ መርማሪዎች ፖሊሳዊ ግዴታቸውን ሳይወጡ ቀሩ። በዚህም ታሪክ ይወቅሳቸዋል። የአቤ ጉበኛ ብዕር ለኢትዮጵያ ህዝብና ለሀገረ ኢትዮጵያ እድገትና ስልጣኔም ታተር ነበር። ይሁን እንጂ እሱ ሲሞት ደግሞ ሁሉም ዝም አለ። አቀኛ ደራሲ አድናቂዎች እንጂ ወዳጆች አይኖሩትም የሚለው የበአሉ ግርማ አባባል እውነት ሆነ እውነት ነው። እናም ያቢጎበኛ ሞት ተደፈነ፣ ደሙን የሚጠይቅለት ጠፋ። ኮከብ የተባለ መጽሔት አንደኛ ዓመት ቁጥር አንድ 985 ዓ ም ላይ ያወጣውን ጽሁፍ ስለ አቢጎበኛ ህይወት ታሪክ የሚያወሳው መጽሐፍ ይዘክራል። እንዲህም ይላል የልጆቹ እናት የልብስ ሻንጣውን ከሶስተኛ ፖሊስ ጣቢያ በተረከቡበት ወቅት በግድያ ተጠርጥረው የታሰሩ ለጊዜው ማንነታቸው ያልታወቀ ሶስት ግለሰቦች እንደነበሩ ቢገለጽላቸውም ብዙም ሳይቆዩ ተጠርጣሪዎቹ በመንግስት ትዕዛዝ ተፈተዋል። ከዚህ በኋላ ውሾን ያነሳ ውሾ ይሁን ሆነና ቄሱም ዝም፣ መጽሐፉም ዝም አሉ። እንዴት ሞተ የሚለውን ጥያቄ ግን የትኛም ክፍል አላነሳ። ብቻ አልፎ አልፎ ሰዎች አፋቸውን አቀራርበው በሚኒሞ ማንሾካሾካቸው አልቀረም። ታዲያ ዙሪያቸውን በሚገባ ከቃኙ በኋላ ነው በዝቅተኛ ድምፅ አቤን መንግስት ነው የገደለው የሚሉት። የአቤ ጎበኛ ገዳይ በይፋ አልታወቅ አለ። እንደውም የደርግ ሊቀ መንበር እና የሀገሪቱ ፕሬዚዳንት የነበሩት ኮሎኔል መንግስቱ ኃይለማርያም አደናጋሪ ንግግር አደረጉ። የአቤን ገዳይ እንዳይታወቀውም ብለው መሸሸግ ፈለጉ እና ቅዳሜ ህዳር 27 ቀን 1973 ዓም ለኢትዮጵያ ህዝብ ንግግር ያደርጉ ነበር። ንግግሩ ደግሞ የተደረገው የኢትዮጵያ ህጻናት ቀን ሲከበር ነበር። በንግግራቸው መሀል ስለሟቹ ደራሲ አቤ ጉበኛ ጣል አደረጉ። እንዲህም አሉ። አብዮቱ ህፃናትን ከረሃብ ከበሽታ ከትምህርት ጥማት ብቻ ማስጣል ሳይሆን እንዲህ አይነቱ ርህራሄ ከሌለው ተጽዕኖና ና የተሳሳተ አመለካከት ማዳን ይኖርበታል። በዚህ ረገድ ዛሬ ከመካከላችን የማይገኘው በጊዜው ተጨባጭ ሁኔታና ባለው ጸረ ፊውዳል አቋም አልወለድም የተሰኘ ድርሰቱን ለኢትዮጵያ ህዝብ አበርክቶ የነበረውን የሟቹን የአቤ ጎበኛ አባባል ያስታው ያስታውሰናል እያሉ መንግስቱ ኃይለማርያም ተናግረዋል። በቅኔ ሊናገሩ የፈለጉት እኔ አልገደልኩትም ነው። ግን አያሌ ማስረጃዎች የእርሳቸው መንግስት አቤን እንደገደሉ ይመሰክራሉ። ምክንያቱም እንደ ኤልያስ አያል ጥናት መንግስታዊ የሆነ አዲስ ዘመን ጋዜጣ ራሱ አቤን ሞት በአጭር ጊዜ የዘገበው ከተቀበረ ከዘጠኝ ቀናት በኋላ ነው። ለዚያውም በወቅቱ የነበረው የደራሲያን ማህበር ባደረገው ውትወታና ጉትጎታ ነው ዜናው የተሰራለት። ለመሆኑ ደግሞ ምኒልክ ሆስፒታል ገብቶ የነበረው የደራሲ የአቤ ጎበኛ የአስከሬን ምርመራ የት ደረሰ? ደርግ አስራ ሰባት ዓመት ከገዛ በኋላ ወደቀ። ኢህአዴግ ገባ። አዲስ መንግስት ተመሰረተ። ተዳፍኖ የኖረው የአቤ ሞት በልዩ ልዩ ጋዜጠኞችና መጽሔቶች ይጻፍበት ጀመር። እሊያሳያልን ደግሞ የአቤ ጎበኛን ብሔራዊ ተጋድሎ በሰፊው ይሰራበት ገባ። አቤ ጎበኛ ከሞተ ከ19 ዓመታት በኋላ የዳግማዊ ምኒልክ የአስክሬን ምርመራ ውጤቱን በመጽሐፉ አታትሞ አትሞ ጣወጣው። የአቤ አስከሬን ምርመራም ይፋ ሆነ። ከእንግሊዝኛ ወደ አማርኛ የተተረጎመው ውጤት እንዲህ ይላል። የሟሽ ስም አቤ ጎበኛ፣ እድሜ 41፣ ጾታ ወንድ፣ የሬሳ ቁጥር አራት አርባ አምስት ዝባር ሰባ ሁለት፣ የምርመራ ቀን ዜግነት ኢትዮጵያዊ፣ አድራሻ አዲስ አበባ። የውጭ ሰውነት ምርመራ ውጤት መጠኑ ሶስት በአራት ሴንቲሜትር ሆኖ የተቆረጠ ቁስል ግራ እግሩ ላይ ታይቷል። በቀኝ በኩል በሚገኘው የመሀል ጭንቅላት ቆዳ ላይ የተፋቀ ቁስል አለበት። በቀኝ በኩል በሚገኘው የመሀል አንጎል ውስጠኛ ሽፋን ክፍሉ ስር ሰባት በአምስት በስምንት ሴንቲሜትር መጠንና ደም እብጠት አለበት። አንጎሉ ውስጠኛ ክፍል ውስጠኛ ሽፋን ክፍል ብዙ ደም አለበት። አንጎሉ አብጧል። በአጠቃላይ ለሞት ያበቃው ስለት በሌለው በዱልዱም መሳሪያ ጭንቅለቱ ላይ በመመታቱ ምክንያት ብዙ ደም ቋጠረ፣ እብጠት ታችኛው አንጎል ሽፋን ክፍል ስር በመከሰቱ ነው። አቤ ጉበኛ የተገደለው በሰው እጅ ነው። ያ ሰው ደግሞ ከደርግ መንግስት በተሰጠ ትእዛዝ እየፈጸመው እንደሆነ ይገመታል። ምክንያቱም አቤ ጎበኛ ከቀዳማዊ ኃይለስላሴ ዘመነ መንግስት ጀምሮ እስከ ደርግ አገዛዝ ድረስ እጅግ ኃይለኛ የሆኑ ፖለቲካዊ ጽሁፎችንና ቲያትሮችን እየጻፈ ሰፊ ተቀባይነት አግኝቷል። መንግስታትን በድፍረት በመናገር ለኢትዮጵያ ይጠቅማታል የሚለውን አስተሳሰቡን ምንም ሳይፈራ በግላጭ የሚጽፍ የመጀመሪያው ኢትዮጵያዊ ደራሲ ነው። አቤ ጎበኛ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ላይ የሰላ ሂስ በመንሰንዘሩ ምክንያት ከግዞት ወደ ጎሬ ተጉዞ በስቃይ የኖረ ደራሲ ነው። በተለይ በ1955 ዓ.ም ያሳተማት አልወለድም የምትሰኘው መጽሐፉ በንጉሡ ስርዓት ላይ ያለውን ጥላቻ ያሳየበት ነበር። በዚህ ኢፍትሃዊ ባለበት አገዛዝ በዚህ አንዱ ተረግጦ ሌላው ረግጦ በሚኖርባት ስርዓተ ማህበር ስርዓተ ማህበር ውስጥ አልወለድም የሚልን ፅንሰ ፅንስ መሰረት አድርጎ የተጻፈ ልብ ወለድ ነው። በዚህ ልብ ወለድ ውስጥ የአጼው ስርዓት ውስጥ የሚታዩ ጭቆናዎችና በደሎችን እያነሳ ያሳያል። እነዚህ ግፎች በተከማቹበት ሀገርና ማህበረሰብ ውስጥ አልወለድም የሚልን አስገራሚ ገጸ ባህሪ ይፈጥሯል። ገጸ ባህሪው እናቱ ማህጸን ውስጥ ያለ ጽንስ ነው መወለድ የለብኝም ብሎ የወቅቱን ፖለቲካዊ ትኩሳት ዘግዝግ ዘግዝግ ዝግዝግ አድርጎ የሚያሳይ ስነ ጽሁፍ ነው። አልወለድም በኢትዮጵያ የተቃውሞ ስነ ጽሁፍ ጎራ ውስጥ ግንባር ቀደም ሆና የምታበራ የጥበብ ስራ ነች። እናም ይች አልወለድም እና ሌሎችም የድርሰት ስራዎቹ አቤን በግዞት እንዲሰቃይ የዋጋ አስከፍለውታል። አቤ ጎበኛ ትውልድን መንግስትን ህዝብን የሚነቀንቅ ሞገደኛ ደራሲ ነበር። ላመነበት ነገር የመጨረሻው የሞት ጽዋ ለመጎንጨት ፍጹም ወደ ኋላ የማይል የደራሲዎች አውራ ነው። ደርግ ከመጣ በኋላም የወታደሮች አገዛዝ ለሀገር አይጠቅምም፣ ወታደር ሀገርና ህዝብን ነው መጠበቅ ያለበት፣ ወታደር የሲቪል አስተዳደር ውስጥ ገብቶ ማተራምስ የለበትም እያለ አቤ ስርአቱን በግልጽ መቃወም ጀመረ። በ1968 ዓ.ም መጨረሻ ላይ ፖለቲካ እና ፖለቲከኞቹ የተሰኘ የቲያትር ጽፎ ለመድረክ አበቃ። በዚህ ቲያትር ውስጥ የዘመኑን ፖለቲካዊ እንቅስቃሴ ልጭ አድርጎ የተቸበት ነው። ህይወቱን ሙሉ አሳልፎ የሰጠ ደፋር ጸሐፊ ነው። አቤ ሲጽፍ እንዲህ ይላል። ህዝብን የምትጨቁኑ በትን መንግስት በፍጹም እቃወማለሁ። በዚህ ምክንያት ልትገሉኝ ትችላላችሁ። ሞት ስትፈርዱብኝም የምትጸጸት ይመስላችኋል? እኔ በዚህ ብጸጸት እንደናንተ ቄላኝ መጥፎ ስራዎችንና ና ህዝብን መጨቆናችሁን የምትተው ካልሆነ መቶ ጊዜ ሞታለሁ እንደገና ብወለድ መቶ ጊዜ የገደላችሁኝ መሆናችሁን ባስታውስ ይህ መቀጫ ሆኖኝ ዝም ልላችሁ አልችልም ይላል።